ያን ጊዜ ታላቅ ጸጋ እንደ ነበሩ ካጣናቸው በኋላ እናውቃቸዋለን። በእጃችን ይዘናቸው ግን እንዘነጋቸውና አላህን ማመስገንን እንረሳለን። ማንኛውም ሰው ወደ ራሱ በትክክለኛ ሕሊና ከተመለከተ እሱ ዘንድ ያሉት የአላህ ጸጋዎች ከብዙ ሺህ ሰዎች በላይ እንደሚያደርጉት ይገነዘባል። እኛ ዘንድ ያለውን የፈጣሪን ጸጋ ቆጥረን አንዘልቀውም። የአላህን ጸጋ እያለን በማመስገን እውቅና አካል ሰጠን። አላህ ሱብሓነሁ ወተዓላ የሰጠንን ጸጋ ነጥቆን እንድናውቀው ከማድረጉ በፊት ብናመሰግነው በምስጋናችን ተጠቃሚዎቹ እኛው ብቻ ነን። የተጋገመውን የረሃብ ስሜት በልተን ዝም ስናስብል፣ የተቀጣጠለውን ጥም ውሃ ጠጥተን ስናጠፍ፣ የሚያስገድደንን እንቅልፍ ተኝተን ስንረካ በነዚህና በሌሎችም በሺህ ነገሮች ላይ ችግሮቻችን ሲፈቱልን የሚሰማንን እርካታና ደስታ ዋጋውን ለማን እንክፈለው? አላህ ሆይ ለጸጋህ እውቅና የሚሰጠ እምሮ፣ የምትደሰት ልብ፣ የምታመሰግን ምላስ ስጠን። አላህ ሱብሓነሁ ወተዓላ በቁርአን ውስጥ የሰውን ልጆች ለጸጋዎቹ እውቅና መስጠት እንደሚገባቸው ያዛል። አዑዙ ቢላሂ ሚነ ሸይጣን

ወመን ከፈረ ፈኢነላሃ ገኒዩን ሐሚድ። ለልቁማንም ጥበብን በእርግጥ ሰጠነው፣ አልነውም አላህን አመስግን። ያመሰገነም ሰው የሚያመሰግነው ለራሱ ብቻ ነው፣ የካደም ሰው በራሱ ላይ ነው፣ አላህ ተብቃቂ ምስጉን ነውና። ሱረቱ ለቁማን አንቀጽ 12 ከአመስጋኞች በላይ አመስጋኝ የሆኑት ነቢይም ዐለይሂ ሰላቱ ወሰላም እንዲህ ይላል

ለተደረገልህ መልካም ነገር ውለታን መመለስ ካልቻልክ ለምስጋና ምላስህን አስረዝም። ህይወት ሁሉ ጎዶሎ ናት። እቤት ያለው ሚስት የሌለው፣ ሚስት ያለው እቤት የሌለው፣ እግር ያለው ጫማ የሌለው፣ ጫማ ያለው እግር የሌለው፣ ሀብት ያለው ጤና የሌለው፣ ጤና ያለው ሀብት የሌለው፣ መነጽር ያለው አይን የሌለው፣ ችሎታ ያለው ስራ የሌለው፣ ስራ ያለው ችሎታ የሌለው ስንትና ስንት ሰው ነው። የአላህ ጸጋ እያለህ ካላመሰገንክ ጸጋውን ነጥቆ ካጣሁ በኋላ እውቅና እንድትሰጠው ያደርግሃል። በምስጋና ጎተራ ያልተጠበቀ የአላህ ጸጋ እድሜው አጭር ነው። በገንዘብ የማይሸመቱ ነገሮች አንደኛ መንፈሳዊ ስሜቶች፣ ሁለተኛ እድሜ፣ ሶስተኛ ተወዳጅነት፣ አራተኛ ጤንነት። ግድ የለም አመስግነ አይነ ስውር ዓለምን ማየት ይመኛል። ዲዳ ለአንድ ጊዜ ብቻ አፌ በተፈታ ይላል። አካለ ስንኩል አንድ እርምጃ ተራምዶ ማየትን ይናፍቃል። የአልጋ ቆራኛው ወጣብዬ ፀሐይዋን ባየሁ ሲል ይጓጓል። ስደተኛ በአገሩ ትዝታ ይብሰለሰላል። ሰላም ያጣው የሰላም አገራትን ያስባል። ወላጃጥ እናት አባት ባላቸው ልጆች ይቀናል። ወንድም እህት የሌለው በታደሉት ይመኛል። ሥራ ያጣው ሁሉ መግቢያ ባገኘው ይላል። እስረኛ ከሰዎች የሚቀላቀልበትን ቀን አሻግሮ ያያል። መቃብር የወረደው ቀንና ሌሊቱ ተመሳስሎበታል። አግብቶ ያጣ ስንት አለ? ተመርቆ ሥራ ያልያዘስ ንግዱ ኪሳራ ብቻ የሆነበትስ ተሰዶ ያላለፈለትስ፣ ወድቆ ተነስቶ ጥረቱ ፍሬ ያላፈራለትስ፣ ሩጫው ከንቱ ሆኖ የቀረበትስ? ታዲያ አንተ ከነኚህ ሁሉ በላይ መሆንህን ልብ ብለሃል? አስተውልና አስተንትን። ውጣ፣ ወደ ጎዳናው ሂድ፣ ወደ አውቶቡስ ታ መጠጊያ ያጡ በረንዳ አዳሪዎች፣ ለዕለት ጎርሳቸው የሚጮሁ የኔ ቢጤዎች፣ በእምሮ የተቃወሰ በሽተኛ፣ የኑሮ ካርታ የጠፋበት፣ በሲሕር የታሰረ፣ በድግምት የተተበተበ፣ አግኝቶ ያጣ፣ ሁሉም የኔና ያንተው ዓይነት የአደም ልጆች ናቸው። የዱንያ ችግር ያገኛቸው እና ግድ የለም አመስግን እስቲ በአላህ ምን ሆንኩኝ ትላለህ? ያለ ክኒን ትተኛለህ፣ ያለ ቀስቃሽ ትነሳለህ፣ ትኩስ ምግብ ትበላለህ፣ ቀዝቃዛ ውሃ ትጠጣለህ፣ በጠዋት ፀሐይ ትታጠባለህ፣ በማታ ንፋስ ዘና ትላለህ። የስንቱ አፔታይት ተዘግቶ አንተ ሦስት አራትያውም ባሰኘህ ሰዓት ትመገባለህ። የስንቱ ፊት በሐዘን እምባ ታጥቦ አንተ ስትስቅ አምሽተህ ታነጋለህ። ከእዳ ነጻነህ በእምሮ ጤነኛ ነህ። ግድ የለም አመስግን አታማር ወዳጄ። ጸጋዎቹ ከበውናል፣ ከግራ ቀኝ አጅበውናል። ለሰውነታችን ጤና፣ ለሀገራችን ሰላም፣ ለእርስ በርሳችን ፍቅር፣ ለእናት አባቶቻችን ዕድሜ ሰጠልን። እስቲ አላህ ምን አስቀረብን? የምታመልከው ጌታ እያለ የምትከተለው ሃይማኖት ታደለ። ተውሒድና ቁርአንን የመሰለ ሀብት ይዘ ምናዋ እነኚህን ታላላቅ ጸጋዎች ማስተዋሉ ከበደ። አላህ ከብዙ የምድር ፈተናዎች ሁሉ ጠበቀን፣ ከብዙዎችም በላይ ከፍ አደረገን፣ ከችግር ከበሽታ ከድህነትም አራቀን ከብዙ ፍጡራኑ አስበልጦ ጤና ሰጥቶ አብቃቅቶ ላበላን፣ ላጠጣን፣ ላለበሰን መጠጊያ ለሰጠን ጌታ ከፍ ያለ ምስጋና ይሁንለት። አጅብህ ተአጅበኛለህ በጅህ የሞላውን ትላልቅ ጸጋዎች ዘንግተህ ከጅህ ስለወጣው ኢምንት ነገር ታለቅሳለህ። ፈቢአይ አላኢ ረቢኩማ ቱከዚባን። እናም ወዳጆቼ ሰላማችንም ሆነ ጤናችን በእጃችን የሚቆየው ባለንም ላይ የሚጨምረው ስናመሰግን ነውና ያለ ስስትና ያለ ቅሬታ እናመስግን። ውስጣዊ ሰላምን የሚስተካከል ውብ የሆነ ጸጋ ማግኘት አይቻልም። ቀንና ሌሊቱን ሲማስን የሚውለው አእምሮ በአውንታዊ ትውስታዎች ከተሞላ መታደል ነው። ግና በማይመለከተው የሰዎች ጉዳይ በጣር ተይዞ የሚቃትት ከሆነ ኪሳራው ድርብ ነው። የዱንያን የሐሳብ ጭንቀቶች ከልክ በላይ ተሸክመህ አትኑር! እርሷ ለአላህ ነች። የሲሳይ ሸክሞችን ወገብህ እስኪጎብጥ ድረስ ተሸክመህ አትመናተል። እርሱ ከአላህ ነው። የመጪውን ዘመን የሐሳብ ቀንበሮች ጫንቃህ ላይ አኑረህ አትልፋ። እርሱ ያለው በአላህ እጅ ነው። ግና አንድ አሳሳቢ ጉዳይ ተሸከም። አላህን እንዴት ማስደሰት እንዳለብህ የሚያስጨንቀውን የሐሳብ ሸክም፣ ሰዎች ዘንድ ሳይሆን አላህ ዘንድ ስላለህ ደረጃ አሰላስል። በቋጥኞች መካከል የፈካ አበባ ይወለዳል። በችግርና ችግር መካከል ምቾት ይበቅላል። ዱንያ እጅግ ቀላልና ገር ብትሆን ኑሮ ከጀነት በሮች መካከል የትዕግሥተኞች መግቢያ በር ባልተሰየመ ነበር። በፈተናዎች ከታጠረችው ዱንያ ውስጥ እስካለን ድረስ ከልብ አልሐምዱሊላህ ማለትን አንዘንጋ። ለአላህ ሲባል ግንባርን መሬት ላይ ማዋደድ ሀዘንን ያባራል። ወደርሱ የተላከ የተማጽኖ ጥሪ የመከራን ቋጥኝ ያንኮታኩታል።

አረንዳውም ከፍርሃትና ከረሃብም በሆነ ነገር ከገንዘቦችም ከነፍሶችና ከፍሬዎች በመቀነስም በእርግጥም እንፈትናችኋለን ሲል አስረግጦ ነግሮናል። ታዲያ ብልጦቹ ይታገሳሉ፣ ሽልማታቸውንም ያፍሳሉ። ቂሎቹ ደግሞ ይወራጫሉ። ምንም እጠብላ ያደርጉ የትዕግሥትን ዕድል በማሳለፍ ከሁለት ያጣ ይሆናል። በርግጥ የዋሆች ባያስተውሉትም ፈተና ማለት ቅስማችንን የሚሰብረን ነገር ብቻ አይደለም። ፈተና ስቃይ፣ እንግልቱ፣ መከራው፣ መዓቱ ብቻ ሳይሆን ድሎት፣ ምቾቱም ሁሉም የአላህ ፈተና ነው። ተደስ ከዚያም ከተዋለላችሁ ጸጋዎች ሁሉ በርግጥም ትጠየቃላችሁ ማለቱ ምንድን ነው የሚያመለክተን? እንደውም ነቢዩ ዓለይሂ ሰላቱ ወሰላም ከማጣት ይልቅ የማግኘትን ፈተና ሰግተው ሰግተውልናል። ጌታችን በክፉ ከተፈተነው ትዕግስትን፣ በበጎ ከተፈተነው ምስጋናን ይጠብቃል። የእኛ ነገር ግን ሲበዛ ግራ ነው። ብናገኝ ጥገባችን መከራ፣ ብናጣ ምሬታችን ፈተና ቢደላን ምስጋናውን አናውቅበት፣ ቢከፋን ትዕግስቱን አንችልበት። በሕይወታችን ላይ የሚያጋጥመን እያንዳንዱ ነገር ቢከፋም ቢለማም ሁሉም ከአላህ ነው። ይሄ ከስድስቱ የኢማን ምሰሶዎች የአንዱ መሠረታዊ መልእክት ነው። ቀደር በቀደር ማመን በመርህ ደረጃ ከማስተጋባት ባለፈ በተጨባጭ በሕይወታችን ላይ ልናስገኘው የሚገባ አንኳር የሙእሚን መለያ ነው። በቀደር ማመን አማኞችን ጀግና ያደርጋል። አላህ ከወሰነው ውጭ ምንም አይደርስብኝም ብሎ የቂን ብሎ የሚያምን አካል የፍጡራን ሴራ አያሸብረውም፣ ሞራሉንም አይሰብረውም። የዘውትር መፈክሩ አላህ ለኛ የጻፈብን እንጂ ፈጽሞ አያገኘንም

የሆነውን ላትቀይር ነገር፣ እንዲህ አድርጌ ቢሆን ኑሮ እያልክ የቂል ጸጸት ውስጥ አትገባም። ለምን ቢባል ቢሆን ኖሮ የሚባለው ነገር ነቢዩ ዓለይሂ ሰላቱ ወሰላም እንዳሉት የሸይጣንን ስራ ትከፍታለችና፣ አላህ ዓለምን ከመፍጠሩ በፊት የወሰነውን ውሳኔ በቢሆን ኑሮ አትቀይረውምና ለአላህ ሱብሃነሁ ወተዓላ እጅ ስጥ። አላህ ቀደረው የሻውንም ፈጸመ በል፣ ቀደረላሁ ወማሻ ፈዓል። የሙእሚን መታወቂያው የሆኑ ነቢዩ ዓለይሂ ሰላቱ ወሰላም ምን አሉ? የሙእሚን ነገሩ አስገራሚ ነው፣ ነገሩ ሁሉ ለሱ መልካም ነው። ይህ ደግሞ ለአማኝ እንጂ ለማንም አይደለም። ሙእሚን አስደሳች ነገር ቢያገኘው ያመሰግናል።

በዱንያ ከሆነ ለረካሽ ዱንያ ስትል ክቡር ጌታህን ተዳፍረህ ቀላልነትህን አሳይተሃል። የሰው ልጅ ሆይ አንተ የቱ ጋር ነህ? ወንድሜ ሆይ ምንም ቢደርስብህ ታገስ። እርግጠኛ ሁን በትዕግስት ምንም የምታጣው ነገር የለም። እንዲያውም ትዕግስቱን ከቻልክበት ካሰብከው ትደርሳለህ።

ካለህበት ጭንቅ መውጣት ትፈልጋለህ? እንግዲያውስ ታገስ! ይበልጥ በተጨነቅ ቁጥር ይበልጥ ፍጡርን እየተውክ ይበልጥ በጌታህ ላይ ተስፋህን እየጣልክ ትመጣለህ። ያኔ እፎይታን ታገኛለህ። እፎይታ ወይም ግልግል ከጭንቅ ጋር ነው ይላል መልእክተኛው ዓለይሂ ሰላቱ ወሰላም። ታገስ በትዕግስት የጠላት ውስብስብ ሴራዎች ይበጣጠሳሉ። ታገስ በትዕግስት እብሪተኛ አምባገነኖች ይፈራርሳሉ። ታገስ በትዕግስት ደካሞች ድሎትን ይጎናጸፋሉ። ዝም ብለን እንድንቀመጥ ነው ወይ አትበለኝ ወንድሜ ሆይ! ለመሆኑ የሰብር ትርጉሙ ዝም ብሎ መቀመጥ የሆነው ከመቼ ጀምሮ ነው? በየትኛውስ መዝገበ ቃላት ላይ ነው እንዲህ አይነት ፍቺ የሚገኘው እኛ ኮ በፈተና የመጀመሪያዎች አይደለንም። ቀደምቶች በዲናቸው ሳቢያ በመጋዝ ለሁለት ተሰንጥቀዋል። ቀደምቶች በዲናቸው ሳቢያ አይናቸው እያየ ከሚንቀለቀል እሳት ውስጥ ተማግደዋል። ቀደምቶች በዲናቸው ሳቢያ ከፈላ ዘይት ውስጥ ተነክረዋል። ቀደምቶች

ብዙውን ማሰቃየት ትሰማላቸው። አዎ የሚደርስብን የደረሰባቸው ነው። ካለንበት ለመውጣት የታዘዝንበት ብልሃትም የታዘዙበት ነው። ብትታገሱና ብትጠነቀቁ ይህ ከጥብቅ ነገሮች ነው ብሎናል። ሱራቱ አሊ ዕምራን አንቀጽ 186 ፈተናው ሊከብድ ስቃዩ ሊጨምር ይችላል። ግና መለኮታዊ አዋጁን እንስማ። በእውነቱ የእነዚያ ከበፊታችሁ ያለፉት ምዕመና መከራ ቢጤ ሳይመጣችሁ ጀነትን ልትገቡ ታስባላችሁን? መልእክተኛውንና እነዚያ ከእርሱ ጋር ያመኑት የአላህ እርዳታ መቼ ነው እስከሚሉ ድረስ መከራና ጉዳት ነካቻቸው፣ ተርበደበዱም። ንቁ

አትበለኝ የአላህ ውሳኔ እስከሚመጣ ድረስ እለሃለሁ። ለመሆኑ ሙሳ ዐለይሂ ሰላም እስከ መቼ ነው ፊርዓውንን የታገሱት? ነቢ መሐመድ ዐለይሂ ሰላቱ ወሰላም እስከ መቼ ነው ደናቁራን አጋሪዎችን የታገሱት? ረጋ ብለህ አስተውል። የያኔው ምክንያት የዛሬው ምክንያት ነው። የያኔው ሰቀቀን ከዛሬ

በሆነ ነገር ሊጎዱ ቢሰባሰቡም አላህ ባንተ ላይ በጻፈው እንጂ አይጎዱም። ብዕሮቹ ተነስተዋል፣ መዝገቦቹም ደርቋል። እወቅ፣ የሳተህ ነገር የሚያገኝህ አልነበረም፣ ያገኘህም ነገር የሚስትህ አልነበረም። እወቅ፣ ድል ከትዕግሥት ጋር ነው፣ ግልግል ከጭንቅ ጋር ነው። ከከባድም ነገር ጋር ገር ነገር አለህ።